ብሔር ያስጥልሃል በሉት። ጨብጣችሁ ከፈራኸው ነገር ያስጥልሃል በሉት። አሜን እስ አንድ ሰው ያስጥለኛል ይበለ። ዘፍጥረት ምዕራፍ 15 ቁጥር አንድ ላይ መቼስን ቃል የማያውቅ ሰው የለም። የምታውቂው ቃል አንዳንዴ መልእክቶ ነው ይመጣል ድምፆ ሆኖ ይመጣል። ሶስተኛ ደግሞ ኪዳን ሆኖ ይመጣል። የምታቆቃል ኪዳን ሆኖ ይመጣል። በምትብረከረኪበት ሰዓት፣ በምትደነግጭበት ሰዓት፣ ተስፋ በምትቆርጭበት ሰዓት፣ በምትደክምበት ሰዓት፣ በምትዝልበት ሰዓት እግዚአብሔር ወደ አንተ ምንድነው የሚልከው? ቃል ነው የሚልከው። አጠገባችሁ ያለውን ሰው ቃል በሉስ ያለ ተልኮልሃል። አረ አሜን! እየተናወጥሽ በአውሎ ንፋስ ውስጥ የመጣሽ አደገኛ አደገኛ ሞገድ ላይሽ ላይ ያለፈ አደገኛ አደገኛ ማዕበል ላይህ ላይ ያለፈ ዛሬ ለአንተ ቃል አለኝ። የያዘህ እግዚአብሔር አይለቅህም። ጨብጦና የያዘህ እግዚአብሔር አይለቅህም። አሻግርሃለሁ ካለ ያሻግርሃል። አሳልፍሃለሁ ካለ ያሳልፍሃል። አንተ ምነው አሜን ብትል ምን ይሻላል?

አብርሃም ሆይ ምን አትበል? አትፍራ። ነካ ያረጋችሁ አትፍሪ ይልሻል። ዋው ምን አትበላል? አትፍራ። እኔ ለአንተ ጋሻህ ነኝ። እኔ ለአንተ ምንህ ነኝ? ጋሻህ ነኝ። እናቴ አላውቅም በምን ሁኔታ ሆነሽ እንደመጣሽ። ወንድሜ ወንድም ዓለም በምን ሁኔታውን ኦነዚህ ግቢ እንደመጣ አላውቅም። እግዚአብሔር ምስክሬ ያንተና ያንተ ነገር ከጠላት እጅ አምልጧል። እስእጅግ ከፋርና አምልጧል በላይ አብርሃም ሆይ ምን አትበል አትፍራ፣ እኔ ላንተ ጋሻህ ነኝ ዋጋህም እጅግ ታላቅ ነው። ዋጋህም በእኔ ፊት ምንድን ነው? እጅግ ታላቅ ነው። አብርሃም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔ ያለ ልጅ እሄዳለሁ። የቤቴ መጋቢው ደማስቃቢ ሰው ይህ ኤለዘር አላለው። ቁጥር ሶስት አብርሃምን ለእኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደው ይወርሰኛል አለ። እነሆ የእግዚአብሔር ቃል እንዲህ ስል ለሁለተኛ ጊዜ መጣ፣ እንዲህም አለው ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣ ይወርስሃል። እሺ ከጎናችሁ ያለውን ሰው ከጉልበቴ የሚወጣ ነው የሚወርሰኝ በል። ቀና ብላችሁ ስሙኝ። አንድ አምስት ደቂቃ የሚገርማችሁ ነገር ይሄ ክፍል እግዚአብሔር ለአባታችን አብርሃም ቤት ውስጥ ተቀምጦ ባለበት ሰዓት በራእይ እግዚአብሔር የተናገረው ቃል በምን በራእይ እዚህ ክፍል ላይ መልአክ መጣ አይደለም የሚለው ራሱ እግዚአብሔር ነው የመጣው ይሄን ክፍል የሚገባ ቀጥሎ ያለውን ክፍል ስታጠና ቀጥሎ ያለው ክፍል ምዕራፍ 14 ስለ ወንድሙ ስለ ለውጥ አብርሃም እንደተዋጋ ከአምስት ከአራት ነገሥታቶች በላይ ተዋጥቶ ወንድሙ ምን ያደረገበት ነው። ምርኮ አስመልሶ አስጥሎ ቤት የገባበት ሰዓት፣ ለወንድሙ ፋይታ አርጎ የገባበት ሰዓት፣ ወንድሙን አድኖ ወንድሙን አስጥሎ ወንድሙን ምርኮ አድርጎ ከጠላ ሰፈር ይዞ የገባበት ሰዓት ላይ ልክ ቤቱ ግርግዳ ላይ አብርሃምን እንደሚል ጥቅስ እንደሚል መረጃ ሴጣን ይዞ በጣበት። ይሄ ወንድምን አድነህ መጣ፣ ይኸው ምርኮ አርገ ይዘ መጣ። ግን አንተ ቤት ባዶን ዘር የለም ያለ ልጅ ትኖራለ ብሎ በሚያሳምን መረጃ አብርሃምን ማን ሴጣን ከሰሰው ይላል። ዛሬ እግራችሁ ከዚህ አዳራሽ ሳይወጣ የክስ መዝገብ ይዘጋል። እጃችሁ ከፍ አርጉና፣ የክስ መዝገብ ይዘጋል። በል እጅሽ ከፍ አርጉና፣ የሐዘን መዝገብ ይዘጋ። በል ዛሬ ሰው ይሁን ሴጣን ይሁን አጠገብ ይሁን ከቅርብ ይሁን ከሩቅ ባንተ ላይ የተከፈተ የሐዘን መረጃ፣ የውሸት መረጃ፣ የበሽታ መረጃ፣ የሽንፈት መረጃ በኢየሱስም ይዘጋል። አራንድ ሰው ቃል መጥቷል ይበለኝ ተናገር እስኪ ቃል መጥቷል በለኝ ኦፎሌ አንተ ዘራፍ እግዚአብሔር መጣ ምን ሆኖ ለነበረው ሰው ፈርቶ ለነበረ ሰው ተብረክርቆ ለነበረ ሰው ተሸንፎ ለነበረ ሰው አዝኖ ለነበረ ሰው ተሰብሮ ለነበረ ሰው እግዚአብሔር ሜሴጅ ይዞለት መጣ እመኑን ዛሬ እኔ እዚህ ቤት ያላችሁ የአባቴ ብሩካኖች ነገራችሁ ሊነጥቅ ነገራችሁ ሊሰልብ ነገራችሁ ሊሰርቅ የወጣ ሌባ ተይዘዋል። እስኪ ንገሪያ ተይዘዋል። ሌባው በሰላም ሽል ሰርቆ ሊጠፋ ጤና ሽል ሰርቆ ሊደፍር ደስታን ሰርቆ ሊጠፋ ለሊት ያዩትን ነው ምን ነገር ጌታ ምስክሬ። ወንበዴው ሌባው ዛሬ ተይዟል። እጅ ከፍ አድርግና፣ ታይዞ አለ እዚህ ቤት ውስጥ እየተናወጠ የመጣ እየተረበሸ የመጣ ሳምባዲ፣ ስለ ቤተሰቡ፣ ስለ ፐርሰናል ላይፍ፣ ስለ አገልግሎት፣ ስለ ትዳር፣ ስለ ሆነ ነገር እየተረበሻት ከሆነ ነገር ከሆነ ነገር ውስጥ ሆናችሁ የመጣችሁ ልንገራችሁ፣ በእግዚአብሔር እጅ ናችሁ፣ አትጠፉም። ተበላሽቻለሁ እንኳን ብቴ አስተካክሎ አፍርሶ ይሠራሻል። ግድ የለሽም። አሜ ፖቴንሻልሻ አጁናማስ እሺ፣ አጠገብ ያለው ሰው እንደገና አድርጎ ይሰራ አልበ እማይ ወይ ኦፎል እ ምን አርጎ አብዬ እ እናታካ እንጂ ከእጁ አትሸራተት። እሱ እጅ ሆነ የሆነ ነገር ብትሆንም እንደገና አርጎ ምን ያደርጋል? ይሰራሃል። ሌላ እጅ እንዳትገባ? የለለ የሆነ ብቻ የሆነ ሳምባድ እጅ አትግባ፣ እንጂ እሱ እጅ እኮ ሆንሽ ተበለሻሽቻል፣ ተበለሻሽተዋል፣ ብትም አሳምሮ ከትላንትናው አብልጦ ለሆነ ሰው ይሄ መልእክት ነው። አሜባይ ከዚህ ቤት እግሪ ሳይወጣ የኔ ነገር ያንቺ ነገር ያንተ ነገር ጠላት ያ የእግዚአብሔር ይሰራዋል። ያመነ ጮሆ አሜን ይበለኝ። ዛሬ እግራችሁ ሳይወጣ አዋጅ ይገለበጣል። ዛሬ ከዚህ ቦታ ሳትንቀሳቀሽ የውሸት አዋጅ ከቤትሽ ላይ ይገለበጣል። አሜን ብትል ይሻልሃል። ኦፎል ዛሬ እመነኝ፣ እግዚአብሔር ቻፕተርሽን ይቀይራል። ከጎናችሁ ያለው ሰው እግዚአብሔር ቻፕተርህን ይቀይራል በለው። እግዚአብሔር ይዞሃልና አትወድቅም ማካፍላችሁ ርዕስ ነው። ጽፋቸው፣ የያዙ ስልክ ላይ ይሁን፣ ደብተር ላይ ይሁን፣ አጀንዳ ላይ ይሁን ጽፋቸው ያዝ። እግዚአብሔር ይዞሃልና ምን አትልም? አትወድቅም። ሰው አይደለም የያዘኝ። የያዘኝ ማን ነው? እግዚአብሔር፣ እግዚአብሔር አምላክ። የያዘው ሰው አይወድቅም። እግዚአብሔር የያዘው ሰው አይዋረድም። እግዚአብሔር የያዘው ሰው አይከስርም። ሰማይ እንኳን በእግዚአብሔር ቃል ተደግፎ ነው የቆመው አንቺ ተይና ግዙፉ ሰማይ እንኳን በእግዚአብሔር ቃል ምን ሆኖ ነው አብዬ ተደግፎ ነው የቆም እግዚአብሔር ቃሌን አንስቻለሁ ብል ራሱ ሰማይ የት መጥቶ እንደሚወርቅ ራሱ አያቅም። ወንድም አለም እዚህ ቤት ውስጥ ያለ ይሄ ያነበብኩላችሁ ክፍል አብርሃም ሰው የያዘው መስሎታል፣ ሰው የጠራው መስሎታል። መለኮት እንደጠራ አላወቀ፣ ሰማይ እንደጠራው አላወቀ፣ አምላክ እግዚአብሔር እንደጠራው አላወቀ። ቤቱን በመረጃ ከቦት የነበረው የልጅ እጦት ባዶነት፣ እግዚአብሔር የተናገረው ቃል የታጠፈበት እስኪ መስል ድረስ ተደነባበረ፣ ተርበተበተ፣ ደከመ። በዚህ ሰዓት ላይ እግዚአብሔር ሮጦ መጣ። በራእይ ብራም ጋር መጣ። ብራም ብራም አለው እግዚአብሔር። ምን አትበል አትፍራ አለው እግዚአብሔር። አጠገባችሁ ያለውን ሰውስ ይሄ ቃል ብቻ ያሻግርሃል በሉት አትፍራ የሚለው ቃል ከዘፍጥረት እስከ ራእይ 365 ጊዜ አትፍራ የሚል። የቀናት ቁጥር ስንት ናቸው? የዓመት 360 ለ365 ቃል ቀናት አትፍራ የሚል ቃል አለ ማለት። በወጣህ በገባ ቁጥር በየቀኑ አልፈራም፣ አልፈራም፣ አልፈራም፣ አልፈራም፣ አልፈራም። እሺ ከኔ ጋር አልፈራም በለኝስ መቶ እግዚአብሔር የተጠው ኮቨነንት የሰጠው ኪዳን የሰጠው ቃል ምን የሚል ቃል ነው? አትፍሪ። ይኸው ስማ እማ የሚያስፈራራ ነገር አለ፣ መረጃና ማስረጃ የያዘ ነገር አለ። ቤት ጌታ እንዲልሻል መረጃም መረጃ የያዘም ቢኖር የጠራውሽ እኔ ነው፣ አትፍሪ ይልሻል። አንዳንዱ ኑሮ ይጮውበታል፣ አንዳንዱ በሽታ ይጮውበታል። አንዳንዱ ደግሞ እየሰማኝ ነው የቤተሰብ ጠንበር ይጮውበታል። ብዙ አይነት ጩኸት እየሰማችሁ የመጣችሁ ለእናንተ ነው ይሄ መልእክት። በእኔ እጅ ተይዛልና አትወድቅም። አንደኛ የገባለት የኪዳን ቃል ምን የሚል ቃል ነው? አትፍራ የሚል ቃል። ሁለተኛ ሁለተኛ ምን የሚል ቃል ነው? እኔ ለአንተ ምን ህነኛል ጋሽ ከጋሻ ማለት ፕሮቴክሽን። እኔ ላንተ ምን ህንኛለሁ? ጋሻ ጋሻ ማለት መከተ ማለት ምንም አይነት ቀስት ቢመጣ ምንም አይነት ጦር ቢወረወርብህ እኔ ላንተ ምን ህንኛለሁ? ጋሻ። ለዚህ ቤት ውስጥ ያላችሁ እግዚአብሔር ለትዳርሽ ጋሻ፣ እግዚአብሔር ለጤና ጋሻ፣ እግዚአብሔር ለምትሰራ ስራ እግዚአብሔር ለነገር ሁሉ ምንህ ነው? ከጎን ከጎነ ያለውን ሰው እግዚአብሔር ላንተ ጋሻህ ነው በሉት። አጠገባችሁ ያለና ጨብጠኝ፣ በደምብ እንደዚህ ጨብጡት። እግዚአብሔር ጋሻህ ነው ባሉት። ባጀቱ አልቆ ሊሆን ይችላል። አካውንትሽ ባዶ ሊሆን ይችላል። ዘመር ጀርባ ሰጥቶሽ ሊሆን ይችላል። ጎረቤት፣ ምና ምን የሆነ ነገር፣ እግዚአብሔር ጋሻህ ነው። እጅ ከፍ አድርግና እግዚአብሔር ጋሻህ ነው። አስጀምረሃልና ያስጨርስሃል። አሜን ወፈል። እግዚአብሔር ለእኔና ለአንተ የሰፈር ፕላን የለውም። እግዚአብሔር ለእኔና ለአንቺ የመንደር ፕላን የለውም። እስኪ እባክህ እኔ ተራ ሰው አይደለውም በሉ። እኔ ርካሽ ሰው አይደለውም በሉ። ዋጋዬ ውድ ነው በሉስ። ድገምና፣ ዋጋዬ ውድ ነው በሉስ። እኔ እኮ በኢየሱስ ደም እኮ ነው የተዋጀሁት የተገዛሁት፣ ተራ ሰው እኮ አይደለሁ። እዚህ ቤት ውስጥ ዛሬ ሰይጣን ተራነሽ የሚልሽ ካለ አናቱን እንበሳለን። ከጎናችሁ ያለውን ሰው ዋጋዬ ውድ ነው በሉት። ኢየሱስ ጌታ አራ አሜን በሉት። እስኪ ከጎናችሁ ያለውን ሰው እግዚአብሔር ይዞሃልና አትወድቅም በሉት። ያንተ ነገር አይበላሽም በሉት። ያንተ ነገር አይቆምም በሉት። በማን እጅ ስለተያዘ? በእግዚአብሔር እጅ ስለተያዘ። ዋጋህን በኔ ፊት እጅግ ታላቅ ነዋል። እዚህ ቤት ዛሬ ይመጣል። ሰይጣን በሽታ ጭኖብህ አንተ እኮ እንደዚህ ነህ እንደዚህ ነህ እያለ እየሰበከ ይመጣል። እምን ይሄንን ድምጽ ዛሬ በድምጽ ሽራሎ ይሰበራል። አጠገብ ያለው ሰው ይሰፈራል በለኝ። ዋጋይ ምንድን ነው? እኔ ውስጥ ያለው ነገር ታናሽ አይደለም፣ ታላቅ። እስቲ አጠገባችሁ ያለው ሰው እኔ ውስጥ ያለው ታላቅ ነው በለኝ። ድገምና በለኝስ የመጨረሻ የመጨረሻ በዚህ ሁለት ሳምንት ቤትሽ ውስጥ ታላቅ ምስጋና ይሆናል። እስማኤል ሳይሆን የሚመጣው የሚመጣው ይስሐቅ፣ በቤትሽ ውስጥ መሳቅ ይጀምራል። ያመነ ሰው ካለ ጮሆ አሜን ይበለኝ። በአመሻሽም ቢሆን እግዚአብሔር ይመጣል። ተቀመጡልኝ። አጠገባችሁ ያለውን ሰው እግዚአብሔር ይዞኛልና አልወድቅም በሉት። እግዚአብሔር ይህን ሁሉ እየተናገረው አብርሃም ደግሞ ይፈራ ነበር። ደግሞ እንዲህ ይላል፣ ደጃፍ ላይ ያለው ኤሌዘር ምን ያደርጋ፣ ሊወርሰኝ ነው፣ ሊጠቀልለኝ ነው ሲል እግዚአብሔር መጣና እንደዚህ አለ፣ የፈራኸው አይወርስ። ዕድሜህን፣ ዘመንህን፣ ጉልበትህን ሁሉ ነገርህን ሰቴ ተከተልከው። እግዚአብሔር ለምትፈራው ነገር አሳልፎ አይሰጠም። እ ከኔ ጋር እጃችሁን እያወዛወዛ፣ የፈራሁት አይወርሰኝም። ጠላት ሆይ ስማ፣ የፈራሁት አይወርሰኝም። የኔ ነገር አምልጧል። አጨብጭቡ ለጌታ ለኢየሱስ።